ነገር አይኖር ምንም ነገር በቃ ያ ግን ትዳር የመሰለ ነገር የለም እ። በዚህ ና ምናምን ከመንዘላዘል ያልሆነ የሆነ ነገር ከማየት ወላሂ ላ በሚወደው ነገር ስርሽ በጣም ደስ የሚለው ባይኖረሽ አሰላሙ አለይኩም ወራህመቱላህ ወበረከት ውድ የኢብሮ እንድ ዙዙ ፋሚሊዎች ፋሚሊዎች እንዴት ናችሁ ሰላም ናችሁ ወይ እኛ አለን አልሐምዱሊላህ ውድ አምስት ሰላም ባያቸው ስ አሰላሙ ዓለይኩም ወራህመቱላህ ወበረከት ውድ ቤተሰቦቻችን እንዴት ናችሁ ደህና ናቸው ወይ እኛ ሰላም ነን አልሐምዱሊላህ እና ቪዲዮውን ስትጀምሩ ማለት ነው፣ መጀመሪያ ላይክ እያደረጋችሁ ጀምሩ። በአላ ታው ግን ታው የምሬን ነው። ከእኛ እኛ ሰብስክራይ ብዙ ስለሆነ እይታ ደግሞ የለውም፣ ኛ ቪው የለውም ማለት ነው። የግድ ማለት ነው የምር ላይክ እያደረጋችሁ ጀምሩ እና ሰብስክራይ ያደረጉት የድሮ ሰዎች ስለሆኑ ያን ያክል ኖቲፊኬሽን አይሄድላቸውም እና ምትክ በሙሉ ላይክ ካደረጋችሁት ግን ሌላ ሰው ጋር ይደርሳል እና በፈጠራችሁ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ያደረጋችሁ ጀምሮ እና ልላችሁ ነበረ። ትናንትና ቪዲዮ ለቀን ነበር፣ ከትናንት ወዲያ ትናንትና ቪዲዮ ለቀን ነበር እና የሆነ ልክ ያልሆነ ወደ ሀሲ እኔ አስበ አስበንበት አይደለም ሲጀመር ቢሮ ራሱ ሲቀረጽ ማለት ነው። የሆነ ዝም ብሎ የሚቀመጥ ነበር የመሰለኝ ማለት ነው። ዝም ብለን እንደዚህ አላውቅም እኔ ዝም ብለን ኖርማሊ ይዘውን አመጣንና ያኔ ለመብላት ነው ያመጣን። ከዛ ልክ ስነሳ ሀገር ምድሩ ሰድባችሁኛል፣ መክራችሁኛል፣ ላመሰግናኛ ቪዲዮው ብዙ ልጆች መክራችሁኛል። እኔ እንደዚህ አይነት ሰው አይደለሁም ወላሂ የሚያቀቀኛል፣ ቤት ውስጥም ሆነ እኔ ስጀምር እንደዚህ አይነት ሰው አይደለሁም። በውስጡም ጓደኞች ተቆጥተውኛል፣ ይቅርታ የሟል አስተዋል ነው የምር፣ ብዙም እኮ ያስፎግርም፣ ግን ቢሆንም ያ ነገር ራሱ መሆን የለበትም። እንደ ሙስሊም አለባበስ አይደለም በፍፁም፣ ማለት ነው። አዎ ደግሞ እኔ እንደዚህ አይነት ሰው አይደለሁም፣ ወላሂ ማለት በሚያቅ ያቀኛል፣ ከቤት ውስጥ ማለት ነው። አልሐምዱሊላ እኔ እንደዚህ አደለሁም፣ ግን አጋጣሚ ተምሩ ራሱ እንደዚህ ነው ላይ በቃ፣ እኔ አላውቅም። ሂጃብ ለሴት ልጅ ውበት ነው የሚባለው፣ እንደዚህ ነው። አዎ እና ይቅርታሽ። ይቅርታ አላህን ይቅርታ እጠይቃለሁ። እናንተንም ለም ይቅርታ ይቅር ይበለን። ሁላችንም የሆነ ደካማ ጎን አለብን። እሱ ያስታርን እና ያለው ነገር ይህ ነው የተፈጠረው። ዛሬ ደግሞ ምንድን ነው ያመጣላቸው? ዛሬ ኖርማል ነው፣ ምክር ነው። እንደ ተዳር የትዳር ህይወታችን በስደት ነው እንደምታውቁት። ትዳራችን ሳውዲ ላይ ነው ያለነው፣ ተናግረና ከአሁን በፊት እና ብዙ ቻሌንጆችን አሳልፈን ነው እዚህ የደረስነው። ሰባት ዓመት ቀላል አይደለም። በስደት ብዙ ጊዜ ያኔ ስራ ትወጣላችሁ፣ በስልክ ነው ብዙ ጊዜ የምታወሩት። ብዙ የሚዋደዱ የተባሉ ጥንዶችም ተለያይተዋል። ማለት በአብዛኛው ጊዜ በስልክ ሲሆን ይከብዳል፣ ትዳርነት ለመናገር ማለት ነው። እኔ አንዳንዴ እሱ ሲቆጣ ራሱ በስልክ ዲፓካል በሆነ ባየውት ፊት ሆናሉ የሆነ እየቀለድኩ ነው ይለኛል፣ ግን እየቀለደ ይሁን ምን አላውቅም። አንዴ ከተቆጣ ባፉ

የስዴት መለም ቀሞች ናቸው እና ተሞክሮች ካለሽ አንጻር፣ እኔ የሰው ልጅ መቼም ትንሽ ነገር ይበቃዋል ለመማር ካለሽ አንጻር እስኪ እና ደግሞ እኔም የሆነ ነገር እላለሁ። በዚህ ሰባት አመት ውስጥ ያሳለፍሽውን ነገር ቻሌንጅም ሆነ ክፉንም ደጉንም እስኪ ሆነ ነገር ባያቸው ብቻ፣ እኔ የምለው ማለት ነው። አንደኛ በመጀመሪያ ደረጃ እኔ ብዙ ጊዜ የምለውን ለጓደኞችም ለቤተሰቦችም ለማንም በቃ ይሄ ነገር ትዳር ውስጥ ሶስተኛ ሰው የሚባል ነገር አለማስገባት እኛ እስካሁን የቆየ ነው ይመስለኛል። ሶስተኛ ሰው አይገባም በመሃላችን። ታውቃለህ ምንም መወዳት ጓደኛዬ ብትሆን ማለት ነው አለች መወዳት ጓደኛዬ ግን ደግሞ እሷ ራሱ ብትሆን እንደውም አንዳንዴ ተጣላታችሁ ነው ባስታረቅኳችሁ እና ያኔ እንጣላለን። አንጣላም አንልም፣ ግን ስንጣላም ማንም አያውቅም፣ ስንታረቅም ማንም አያውቅም። እኔ ፋሚሊዎቼ ቤተሰቦቼ አሁን ወንድሞቼ እህቶቼ ስለሱ አያውቁም። እንዴት ነህ፣ በስልክ ነው እንዴት ነሽ ይሉኛል፣ ደህና ነኝ፣ ባለቤትሽስ? ደህና ነው። በቃ ሌላ ነገር የለም፣ ዝግት ነው የማደርገው ማለት ነው። ምንም ነገር ወላሂ እኔ ይሄን ያክል አመት ኖሬ አንድ ቀን ባሌን ከቤተሰቦቼ ጋር እንደዚህ አድርጎ ወይም እንደዚህ ሆኖ የሆነ ነገር ብዬሽ አላውቅም፣ በፍጹም ማለት ማለት ነው። አዎ እኔ ለማንም ብዬሽ አላውቅም፣ ጓደኞቼ። በራሳችሁ መንገድ መፍታት፣ አዎ እና ችግርን በራስ መንገድ መፍታት ታጣላችሁም ተፋቀራችሁም፣ አለመውራት። በእርግጥ እኔ ሚዲያ ላይ እወጣለሁ ብዙ ጊዜ ማለት እንደዚህ ስለ ፍቅር ላወራ እችላለሁ። ግን ደግሞ አወራሁ ማለት ስለ እሱ የሆነ መጥፎ ነገር ምናምን ለጓደኛዬ አውርቼ አላውቅም። ማንም ያውቃል ማለት ነው። አንዳንዴ እንደውም ያንቺ ባል ፍጹም ነው እንዴ! ሰው እኮ ፍጹም አይደለም። ያንቺ ግን ሁሉን ነገር በወስ ሽያሽ። አዎ እና ያንቺ ባል ፍጹም ነው እንዲህ በጣም መታስ ይበኛል። የሆነ ነገር እኮ አይጠፋም ይመጣል ሁሉም ሰው ሲያይስ፣ ግን ምንም ነገር የማይገጥምሽ ነው ይመስል እና ጓደኞቼ፣ ቤተሰቦቼ አሁን እንደዛ ይሉኛል። ወንድሞቼ ራሱ ይጠይቁኛል አልፎ አልፎ እንደዛ አንድ አንድ ሲጠይቁኝ ምንም ነገር አልናገር ሲጀምር፣ እኔ አልሐምዱሊላህ ምንም ነገር ደርሶብኝ አያውቅም። ያኔ ባሌ በጣም መልካም ሰው ነው። እኔ እንደዚህ ሚዲያ ላይ ስለሆነ አይደለም ማለቴ። በውስጠኛ ሳውዲ አረቢያ ጀማዓ ጋር፣ ብዙ ጀማዓዎች ጋር ኖረናል ጀማዕ ጋር ነው ብዙ ጊዜ የምንኖረው። ብዙ ሰው ያቀናል ማለት ነው ያቁታል። እሱንም በቃ ስራም ፈታሁ እኔ እሱም ስራ ፈታ። ኖርማል ነው ለኛ ማለት የሚያጣላ ጉዳይ አይደለም። እዚሁ ወልደን አሳድገናል። እዚሁ ነው ያደረው ያረገዝኩት፣ እዚሁ ነው የወለድኩት። ብዙ ቻለኝ ደግሞ። ሰዓቱም ኮሮና ነበረ። ያን ሞመንት ያንን ያሳለፍሽው ነገር ምን አስተምሮሻል? በዛን ሰዓት አሁን እርጉዝም መሆንሽም ወልደሽ ማሳለፍ እና በኮሮና ሰዓት ምን ምትዩ ነገር አለሽ? በኮሮና ሰዓት ነው እኔ ያረገ የወለድኩት ማለት ነው። ኮሮና አስራ አምስት ቀን አስራ አምስት ቀን ሲቀር ወልጃ በአስራ አምስት ቀኑ ነው ኮሮና የገባው። በዛኒ ያሳለፍኩት ቻሌንጅ ብኖር ከጎኔ ምን እንዳለን ያለኝ ማለት ከባድ ነው። እንኳን ልጅ ይዞ ኮሮና አይደለም፣ ስራ ቦታ ሆኖም ይጨናነቃሉ። እኛ ልጅ ይዘን ቤት ነበር ሁለታችን። ራሱን የት ላርገው እና እስኪ ያ ነገር ለቤተሰቦቻችን ያ በጣም ከባድ ነው። ምንም መናገርም መነጋገር የማያስፈልግም። እኔ ሲጀመር የሆነ ራሱን ወዶች ያው በኮሮና ሰዓት ላቸው የፈለግኩት በጣም ከባድ ነው። እንኳን ልጅ ይዞ አይደለም ወይኔ በጣም ነው የሚጨንቀው ማለት ነው። ኖርማል እንደዚሁ ራሱ ጓደኞች በስራ ቦታ ሆኖ በጣም ነው የሚጨናነቁት። ከባድ ነበረ፣ አልፏል። አልሐምዶሌላ እኔ አልፎ ሁሉም መሮ መሰለኝ ምንበል ያኔ በጣም ከባድ ነው። ስራ የለም እሱም ስራ የለውም ነበረ በሰዓቱ፣ እኔም ስራ የለኝም ነበረ። በጣም ነበር የሚጨምቅ ማለት ነው። ያው አልሐምዱሊላ አላህ ጥሩ አይጥልም። ወደ እሱ ስራ ገባ። ያው ነገሮች እየተስተካከሉ ሉ መሀል ላይ ደግሞ ይበላሻሉ። መሀል ላይ ተበላሻሹ ደግሞ ድጋሜ። ብዙ ታሪክ ግን እንደዛ ሆኖ እሱ እንዳለ ሆኖ አሁን ለቤተሰቦቻችን ለትምህርት ያክል ቆይ ያንን እንደዛ ሁሉ ሆኖ ማለት ነው። በኮሮና ሰዓት ወላሂ ያ ሁሉ ገንዘባትን ብዙ ነገር ሆኗል። ለቤተሰብ አናወራም፣ ለቤተሰብ አይወራም፣ ለጓደኛ አናወራም፣ ለቤተሰብ አናወራም። አላሂ ስጣት ነጋፍ ምትረዳ ጓደኛ አለች። እና ይሄ ነው ቻሌንጁ በጣም ከባድ ነው ትዳር ስደት ላይ ማለት ወልጃለሁ ብለሻል አሁን በዛ ሰዓት እንደ ቤተሰቦቻችን እንደሰሙት ያንን ነገር አሁን ሰው ራሱ የት እንላርገው ኔ አስጠልቶ ነበር ስራ ጠፍቶ ነበር ምናም በዛ ላይ አንቺ ልጅ ይዘሽ ተቀምጠሻል ስራ የለም እኔማችም ያንን ነገር እንዴት አለፍሽው በምን ጥንካሬ ነው አሁን ልትደርሺበት የቻልሽው የሚለውም ማለት ነው እስኪ በምን ጥንካሬ ነኝ ማለት አላህ ነው ማለት እኔ ከአላህ በታች እሱ አለ እሱ ነው አልሐምዱሊላ። እና ጓደኛዬ እኔ ሳት አላልኩም ሌላ ሰው አለኝ ማለት ለመናገር አላህ ነው አልሐምዱሊላ እዚህ ያደረሰኝ እንጂ እና ደግሞ እኔ እንትን ነኝ፣ እኔ የሆነ ነገር ላይ ከወሰንኩኝ ስንማረግ አይነት ሰው ነኝ ማለት አሁን የዛኔ ያን ያልፋል ብዬ ነው የማስበው። እንደዛ ሆነን ነበረ። ብቻ በተቀብላቸው የሚፈልገው ነገር እኔ ያለፍኩት ባላ ነው። ግን እምላችሁ ነገር ትዳር ስልት ላይ ትዳሮች ውስጥ ስትሆኑ በትዳራችሁ ሶስተኛ ሰው አታስገቡ። ረጅም ዓመት መቆየት ከፈለጋችሁ ደግሞ ባሎች ሚስቶቻችሁን፣ ሚስቶች ደግሞ ባሎቻችሁን ጓደኛ ያድርጋችሁ ያዙ ነው የምለው። እኔ እና እሱ ባልና ሚስት አይደለንም ጓደኛም ጭምር ነው። እላይ ማለት የሆነ እሱ ጓደኛ አሉት ግን እኔ እንደዚ ማለት በጣም ቅርብ ጓደኛ ሳይሆን አሉት ጓደኞች፣ እኔም አሉኝ ግን ደግሞ እኔ ሚስጥር የሚማረል እሱ ነው። በቃ እኔ ስ በቃ ወሬ ሚስጥር ወሬ ከተባለ እሱ ነው የማወራው። እኔ እሱም ለእኔ ነው። ምንም ነገር ሳያማክረኝ አያደርግም፣ እኔም አላረግም። በቃ ጓደኛ መሆን ነው ብዬ ነው የማስበው። ባልና ሚስት ጓደኛ ሲሆን ደስ ይላል። ለዛም ነው እዚህ ደረስ ነው። አልሐምዱሊላ። ልጃችንም አድጓል እና አንተስ? ማለት ወንድ ልጅ ነው ብዙ ጊዜ ደግሞ ማደግ ከአንተን ያው ታውቃለህ፣ የተጋባ ነው በልጅነታችን ነው። ሴት ልጅ ልጅ ሁና ብታገባ ኖርማል ነው፣ ለወንድ ልጅ ሲሆን ግን ይከብዳል። ወንድ ልጅ ነህ በልጅነትህ የወለድከው ማንም ነው የምንለው። እውነት ለመናገር በሰአቱ ልጆች ነበር እና፣ ምንድን ነው የተሰማህ? ከማርገዝህ ጊዜ ጀምር ያለውን ነገር የማታ እርጉዝ ነው የሰለህ፣ ምንድን ነው የተሰማህ በሰዓቱ? የዛሬ ስድስት ዓመት ልጃቸው ስድስት ዓመት ሊሆነው ነው እኔ ወይዘው ወይ ኔ ልጅ ምናምን እመስላለሁ እንጂ ያን ያክል ውስጥ የሆነ ሰው ብዙ ሰው የሚለኛል። ቤተሰቦችም በቃ አገር ጀምሬ አስተዋይ ነው ምናምን ነው የሚለኝ፣ ግን ያኔ ያክል አስተዋይ አይደለም። ግን የሆነ ነገር ሲመጣ መሸሽ የሚባል ነገር አልፈልግም። አሁን አብዛኛው ሰው አይተሽ ከሆነ እዚህ ሀገር ምንድን የሚሰሳሱት ነገር የሆነ ነገር ሲፈጠር ለመሸሽ ነው። ችግር የሚሆን ደስታ ሚሆን ተረጋግቼ ማሳለፍ ሆነ ለመጋፈጥ ነው የሞክረው፣ እሱ ነው ስታረጂ። ሳገባ ጀምሬ በቃ አልፈዋለሁ ብዬ ተማመናለሁ በራሴ ማለት፣ አብዛኛውን እንደዛ ነው። ደግሞ ምንድን ነው ይህን ያክል ደግሞ እንዲቆይ የሚያደርገኝ ትዳር ውስጥ አብዛኛውን ሚስቴ ከሁሉም ሴት በላይ ናት ብዬ ራብ ውስጥ የማሳመን ነው። አብዛኛው ሰው አሁን ወደ ሚዲያም ላይ ምንም ላይ ሲያይ የሆነ ቀልቡን ይወሳወሳል። የሆነ በቃ አቋማቸውንም ሳይመስለው የሆነ ነገር ትሄዳለህ። እኔ ግን ምንድነው በቃ ከዓለም ካሉ ሴቶች በላይ ናት የእኔ ምስት ብዬ ደግሞ ነሽ እንደዛ ብዬ ውስጤን ስላሳመንኩት እና በቃ ቀልቤ ሌላ ነገር እንደውም ስለሌላ ሴት ስለ ምናምን ስለመፋታት ሳይሆን ማስበው ወደፊት ስላለን ህይወት ምን እንደሚገጥመን በህይወታችን እንዴት አድርገን እናስተካከል፣ እንዴት እንቀር የሚለው ነው ብዙ ጊዜ የሚመጣል እንጂ ሌላ ነገር። በቃ በፍቅር ጉዳይ፣ በትዳር ጉዳይ በቃ ውስጤና ሰምኝዋለው። እኛ ደግሞ ማላቋርት ነው ደስ ከሚለኝ ነገር እሱና እኔ አሁን ምሳሌ ባልና ሚስት እኮ ሲባል ልክ ባልና ሚስት በቃ የሆነ ትልቅ የሆነ ነገር ነው ክብድ ያለ። እኛ እኮ ማለት ነው ሚዲያ ላይ ራሱ ሴት ካየሁ እኔ ወይኔ ስታምር በቃ በጣም ምታምረ ችል ብዬ ነው ምልክለት ማለት እኔ ኖርማል ነኝ። ወንድም ካየው ሴትም ማለት ነው ይሄ ልጅ አምራለች፣ ታምራለኝ ምንም ታጣ የለኝም እና እንደዛ ፍሪ ነው

አራበ እኔ እንደውም በቃ እኔ ይፈሩኛል ካለማውራቴ ምናምን የተነሳ ጓደኞቿ ራሱ በቃ እንደ አጋጣሚ ራሱ በዓል ምናምን ኢድ ሆኖ ከተገናኘ በቃ እንደ እንትን ነው የሚፈሩኝ ነው ማለት ነው። እኔ እኮ ማስፈራ ሰው አይደለም፣ ግን ሰላም ያወራል አላውራ አልቀራረበ ደዋበላቸው ሲያገናኙና ራሱ መንጃ ምናምን ከሌለን ያገናኙናል አንዳንድ ጊዜ ሰላም ነው ምናን ሰሪስ በቃ ነው ሆንባቸው እና እንደዛ ነው። ትዳር መተማመን ነው። እና ደግሞ ፍሪ መሆን ማለት የሆነ ፈታ ብረ ስኖር አይከብድ። በቃ እንደፈለ ዝም ብላችሁ ፈታ ብላችሁ ኖር። ወለ አንገባበትም ብላችሁም ገቡና ሞክሩት። ከዛ ደግሞ እኛ አሁን ያለንን ተሞክሮ ነገር ናችኋል። እንደዚህ በቃ ቀለል አድርጋችሁ ህይወትን አንድ ጊዜ ነው የምንኖረው፣ አደለ ካል እድሜያችሁን በዚህ ነገር ብታሳልፉት ልጅ ራሱ ጥሩ ነው። ልጅ ብ አሁን እኛ ስደት ላይ ሆኖ ትንሽ ይገባል እንጂ በተለይ ልጅ በጣም ነው ትዳር እንትን ነው የሚለው። በረያን በዛ ሰዓት መወለዱ ነው ያጠነከረ ነው ብዬ አስባለሁ። በዛ ሰዓት ስለተወለደ ነው የጠነከረ። አልሀምዱሊላህ እና ስደት ላይ አግቡ ነው የምትለው? አታግቡ ብዙ ጊዜ ወጣት ወንዶች ናቸው የሚበዙት ማለት የሚበዙ ስል አሁን ተጋብቻ ይልቅ ፍች በስቷል። ደግሞ ሴቶች አሁን አብዛኛው ሴት ትዳር ትፈልጋል፣ ግን የሚሆን ወንድ የለም ነው የሚሉት። አሁን ችግሩ ከወንዶች ይመስለኛል፣ አለመታመን የሆነ አይደለ? ትዳር መፍራት ምናምን ትንሽ እኔ ፈራት አለ። ግን እኔ ለሆነ አንቺ የወወደ ሴቶችን ትዮንት ያለሽ ወንዶች ግን ምንም ነገር አይኖርህ ምንም ነገር በቃ ያኔ ግን

ጠንክራችሁ ከሰራችሁ ማለት ያልፋል ማለት ጋ የማይሆን ነገር አለ ብዬ አላስብም እኔ አልሐምዱሊላ ያኔ የሚመዳው ምንድነው አንቡ ነው ብዙ ሴቶች ወንድ ጠሪተዋል አግቡም በተለይ አንድ አግብቶ ከፈቱ በኋላ እንፈልግ። እሱ ላይም ችግር አለ። ሁሉም ሰው ሁሉም ወንድ አንድ ነው ሁሉም ሴት አንድ አይነት ናት የሚል አስተሳሰብ አለ። አንድ አይደለም ሁሉም ወንድ በጭራሽ ማለት ነው። አግቦ ትዳር ደስ ይላል። ያው በአጭሩ ነው እኛ የነገር ናችሁ። የሰባት አመት ታሪክ እንግዲህ በአስር ደቂቃ ሲያወሩት እንደ ቀልድ ነው፣ ሲኖሩት ግን ይከብዳል። ይከብዳልም ደስ ይላሉ ማለት ደስ የሚል ፓርት አለው የሚከብድም አለው እና እዚህ ደርሰናል። እና ያለን ተሞክሮ በትንሹ እናሳውቃችሁ ብለን ነው ያ የተማሩበት አላችሁ ብለን ተስፋ እናደርጋለን። በጣም ነው እንወዳችሁ። ላይክ አድርጉና አበረታቱን። እንደምትስ ቤተሰቦቻችን እንወዳችኋለን።